ሰላም ጠና ስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 27 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሳቱ ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የሱዳን ኮሪደር ተጋድሎ በከፍተኛ ድል ታጅቦ በቀጠለበት በዚህ ሰዓት የንፁሃን የደም ግብር የለመደው የብልጽግናው ሰራዊት ኢንቨስተሮችን በግፍ መግደሉ ተሰምቷል። የባዴ ሚሊሻና አድማ በተናም ጥምረት ፈጥረው የብልጽግናውን ሰራዊት የተፋለሙበት ክስተት ተፈጥሯል። ይህን ተከትሎም የሚሊሻ ጠርናፊው ሙሉ ኃይሉን አስከትሎ ፋኖን ተቀላቅሏል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችው መረጃችን ነው። ከአዲስ አበባ በቅርብ ርቀት የሚካሄደው የፋኖ ተጋድሎ ለብልጽግናው ሰራዊት ከባድ ስጋትን ፈጥሮበታል። አየር ወለድ ኮማንዶ ሰራዊቱን በጽናት የተፋለሙት የፋኖ ኃይሎች መንዝ ላይ እያሳኩትን ተጋድሎ አስመልክቶ ዝርዝር ዘገባውንና የፋኖ መሪውን ቃል አሰናድተነዋል፣ ይደመጣል። ከባህር ዳርና ከደብረ ታቦር ከተማ በቅርብ ርቀት የተካሄደው የፋኖ ተጋድሎ ታላቅ ድል የተገኘበት ሆኗል። የጉና ተራራ ስር ተጋድሎን አስመልክቶ የፋኖ መሪው ዝርዝር መረጃውን አድርሶናል፣ እናስደምጣችኋለን። የፋኖ ትግል ህዝባዊ ዓላማ ያለውና መዳረሻ ግቦም አገርን ማዳን ነው የሚባለውን በተግባር ከሚገልጹ ተግባራት መካከል ፋኖ ማኅበራዊ ኃላፊነትን የሚወጣበት መንገድ ነው። ብልጽግናው የአማራን አርሶ አደር በተለያየ ማሰቃያ ዘዴ ከማሳው ያርቀውም፣ ፋኖ የአርሶ አደሩን ሰብል በመሰብሰብ ወገናዊነቱን አሳይቷል። ከሰም ላይ ፋኖ የፈጸመውን ህዝባዊነት በዜናችን ተሰናድቷል፣ ተሰሙታላችሁ። ዝርፊያና ጦርነት መገለጫቸው የሆኑት ህወሓትና ብልጽግና አፋር ክልል ላይ የጦርነት ፍልሚያ ጀምረዋል። የጦርነቱን መጀመር አስመልክቶ የ ብልጽግናው ሊቀመንበር አማካሪው ጌታቸው ረዳ ጦረኛውና ኋላ ቀሩ ቡድን ጦርነት ከፈተብን ብለው የተናገሩ ሲሆን የጦሩ አዝማች ደግሞ የኤርትራና አቅፋ መሆኑን ተናግረዋል። የአፋሩ ክልል ብልጽግና በበኩሉ ጉጅሌው ህወሓት ወረራ ከፍቶ ስድስት መንደሮችን ቀምቶኛል ብለዋል። ለዓመታት ከፍተኛ የጦርነት ዝግጅት ሲያደርግ የኖረው ህወሓት በበኩሉ ገጥመሃል ገጥመሃል አታለቃቅስ አይነት ምላሽ ሰጥቷል። ዜናችን ዝርዝር አሰናድቶበታል። ሰዓቱ ሲደርስ እናስደምጣችኋለን። ክቡራትና ክቡራን የጣናት ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዜናዎቻችን እናልፋለን። የብልጽግናው ሰራዊት ኢንቨስተሮችን ገደለ። በአማራ ህዝብ ላይ ለዘር ማጥፋት ጦርነት ከምኒልክ ቤተ መንግስት ስምሪት ተሰጥቶት ወደ ክልሉ የገባው የብልጽግናው ሰራዊት በጎንደር ጠቅላይ ግዛት ቋራ አውራጃ ቁጥር አራት ተብሎ በሚጠራው ቦታ ላይ አምስት አልሚ ባለሀብቶችን በግፍ መግደሉ ተገልጿል። የጣና ቴሌቪዥን ምንጮች እንዳስታወቁት የብልጽግናው መከላከያ ሰራዊት በሌሊት የቤት ለቤት አሰሳ በማድረግ ከ300 በላይ አርሶ አደሮች የግል ትጥቃቸውን በመቀማት የመር ሰብል በመሰብሰብ ላይ የነበሩ አምስት ባለሀብቶችን ደግሞ በቤተሰቦቻቸው ፊት በግፍ ገድሏቸዋል ብለዋል። የአማራን ህዝብ ለተራዘመ ጦርነት የዳረገው የብልጽግናው አገዛዝ ሕጻናትና አዛውንት እንዲሁም ሴት ወንድ ሳይለይ በአማራነት ብቻ በደረሰበት ሁሉ እየጨፈጨፈ ይገኛል። ዛሬም በቋራ ቁጥር 4 የፈጸመው ጭፍጨፋ የዚሁ ማሳያ ነው ሲሉ የአካባቢው ሪዎች ተናግረዋል። በእርሻ ኢንቨስትመንት ላይ የተሰማሩ ባለሀብቶችን የገደለው የስርዓቱ ሰራዊት ቀደም ሲል የአርሶ አደሮችን ማሽኖች በጉልበት ዘርፎ ለሱዳን ባለሀብቶች መሸጡ ይታወሳል። ከዚህ ቀደምም የሱዳን ሰራዊት ከብልጽግናው አገዛዝ በመቀናጀት በቀጠናው በእርሻ ኢንቨስትመንት ላይ ተሰማርተው የነበሩ የአማራ ተወላጆችን መሬታቸውን በመቀማት ለሱዳን ሰራዊት መስጠቱ አይዘነጋም። ዛሬ በግፍ የተገደሉት አልሚ አርሶ አደሮች የተገደሉት መሬታቸው ከመነጠቅ የተረፉት መሆናቸው ታውቋል። በዚሁ በጎንደር ቀጠና በማዕከላዊ ጎንደር ዞን አርሶ አደሮችን የግል ትጥቃቸውን ለማስፈታት የወጣው የብልጽግናው ሰራዊት ምስራቅ ደንቢያ ጫንቋ ጉራምባ በተባለው አካባቢ ሌላ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ተናግረዋል። የአማራን አርሶ አደር ትጥቅ እያስፈታና ንብረቱን እየዘረፈ ያለው የብልጽግናው ሰራዊት ከሰሞኑ ልዩ ዘመቻ የጀመረ ሲሆን በርካታ አርሶ አደሮች የጥቃቱ ሰለባ መሆናቸው ታውቋል። ዛሬ በደንቢ አውራጃ የአርሶ አደሮችን መሳሪያ ለማስወረድ ባቀናበት ወቅት አንዲት ሴት የባልሽን መሳሪያ አምጪ ተብላ በጥይት በመመታቷ ክፉኛ መቁሰሏም ተረጋግጧል። ይህ በእንዲህ እንዳለ የሚሊሻና አድማ በታኝ አባላት ከብልጽግናው ሰራዊት ጋር እርስ በርስ መታኮሳቸው ምንጮቻችን ተናግረዋል። በዚሁ ጎንደር ጠቅላይ ግዛት ደንቢ አውራጃ በባዲን የጸጥታ መዋቅርና በብልጽግናው ሰራዊት መካከል የተፈጠረው የእርስ በርስ ግጭት ምክንያቱን ምንጮች ሲናገሩ መከላከያ አርሶ አደሮችን እየደበደበ መሳሪያ ሲያስወርድ በስህተት የሁለት ሚልሻ ቤተሰቦችን ጉዳት አደረሰባቸው። በዚህ ጊዜ የሚልሻ አባላቱ በብልጽግናው ሰራዊት ላይ በመቆጣታቸው ነው ብለዋል። በአካባቢው የተነሳው የሚልሻና የአድማ ብተና ቁጣ በኮኪት ኩመር አክት ከተማ መሽጎ ከነበረ የብልጽግናው ጥምር ጦር የሚልሻ ጠርናፊ የነበረ ግለሰብ ጠባቂዎቹን በመያዝ በአካባቢው የሚንቀሳቀሰውን አፋ ባደጃዝማች በላይ ዘለቀ ን መቀላቀሉ ታውቋል። በሌላ የአውደ ውጊያ ዜና ከሰሞኑ በመተማ የሱዳን ኮሪደር በተከታታይ እየተደረጉ ያሉ ውጊያዎችንና አሁናዊ ሁኔታዎችን የመይሳው ካሳ ህዝብ ግንኙነት ክፍል ኃላፊ አርበኛ ግዛት አለበለ ለጣና ቴሌቪዥን እንደገለጸው በምዕራብ አርማጮ በአብራጅራና ማሰሮ ደንብ ወደ ፋኖ ቀጠና ዘልቆ የገባውን የብልጽግናው ሰራዊት ከፍተኛ ኪሳራ እንዳደረሱበት ተናግሯል። በቀንና በሌሊት ተጉዞ ለአፈና የገባው ኃይል በደጅ አዝማች አራተኛ ኮርና በመይሳው ካሳ ሁለተኛ ኮር በጥምረት ታጉር የሚባል ቦታ ላይ በተደረገው የተደረገው ውጊያ 27 የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው 34 ደግሞ ከባድ ጉዳት ደርሶባቸዋል። ወደ ቀጠናው የገባው ኃይል አሁንም መውጣት የማይችልበት ደረጃ ላይ ነው ሲል የገለጸው የህዝብ ግንኙነት ክፍሉ ከመተማ ሽመለ ጋራና ሌሎች አካባቢዎች ኃይል ለማስገባት ቢሞክርም በፋኖ ተመቶ ተመልሷል ብሏል። ሁለተኛ ቀኑን የያዘው የመንዝ ትንቅንቅ በሸዋ ጠቅላይ ግዛት መንዝ አውራጃ የተጀመረው ትንቅንቅ ዛሬም በሁለተኛ ቀን ውሎ ብርቱ ውጊያ ሲካሄድበት ውሏል። በዚህ ውጊያም የአፋር ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ሁለት ክፍለ ጦሮች ብርቱ ተጋድሎ በማድረግ ድል ተቀዳጅተዋል። ሁለተኛ ቀኑን የያዘውን የመንዝ አውራጃውን ተጋድሎ አስመልክቶ የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ የብልጽግናው ሰራዊት ትላንት ጥቅምት 26 ቀን 2018 ዓ ም ገና ከዋዜማው ጀምሮ በመንዝማማ ወረዳ የሚገኘውን የአርባራ መድኃኔ ዓለም ዓመታዊ ክብረ በዓልን ለማክበር ከመላ ሀገሪቱ በመጡ በርካታ የሃይማኖቱ ተከታዮች ላይ በፈጸመ ወንጀል በከባድ መሳሪያ በመታገዝ በርቀት ወደ ገዳሙ ሲወረውር አምሽቷል። ይህን ተከትሎም ከፍተኛ ውጊያ ተቀስቅሶ እስከዛሬ ኩለቀን ድረስ ሊዘልቅ ችሏል በማለት ተናግሯል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም በኮሩ ስር የሚገኙት ሁለቱ ክፍለ ጦሮች ማለትም የሰባት ለሰባ ክፍለ ጦር ናውሰናይ አንደኛ ሻለቃና የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ አመታዊ ክብረ በዓሉ በሰላም እየተከበረ ባለበት ወቅት ጠላት በፈጸመው የከባድ መሳሪያ ትንኮሳ ልዩ ቦታው መለያና ጭርጭራ በተባለ አካባቢ በአገዛዙ ሰራዊት ላይ በጋራ ታላቅ ተጋድሎ በመፈጸም እስከ እኩለ ቀን ድረስ ታላቅ ድል ተቀዳጅተዋል ሲል ለጣና ቴሌቪዥን አስታውቋል። ተጋድሎን አስመልክቶ ተጨማሪ መረጃ የሰጠው የክፍለ ጦሩ ቃል አቀባይ ክፍል በበኩሉ የአማራን ህዝብ እሴቶቹንና ታሪኩን ማጥፋት አላማው የሆነ ጠላት ነው የገጠመን። ይህን ጠላት ማጥፋት ካልቻለን ደግሞ የአማራ ህዝብ ባህሉና እሴቶቹ ወይም ታሪኩና ትውፊቱ ብቻ ሳይሆን አሻራው ከነማንነቱ ጭምር ሆነ የሚጠፋው ለዚህ የሉና ትግል የሚቆጠብ የህዝብ ጉልበት የለም፣ ሲል ተናግሯል። አርበኛው አክሎም አመሰግናለሁ ለጣና ቲቪ። እንግዲህ እንደሚታወቀው ከትላንትና ጀምሮ የአማራ ፋኖ ሸዋ ጠቅላይ ግዛት የአጻም ኮር የራምቦ ክፍለ ጦር ና የሰባ ለሰባ ክፍለ ጦር እንግዲህ ጠላት መነሻውን ከሞላሌ አድርጎ እየተንቀሳቀሰ ወደ መለያ ና አንጓ በተባሉ ቀበሌዎች እንደሚታወቅ ከትላንት ጀምሮ እየተዋደቁ እንዳሉ ይታወቃል። ይሄ ጠላት እንግዲህ አቅጣጫውን ወደ አርባራ መድሃኒያ ነው ወደሚያከብሩት ማህበረሰቦችን ለመረበሽ በከባድ መሳሪያ በዙ 23 እና በሞርተር እየወረወረ ዛሬ ክብረ በዓሉን በሰላም እንዳይከበር ለማድረግ ሌት ከቀን እየሰራ ያለው የብልጽግና ወይንም የፋሽስቱ ሰራዊት እንግዲህ ዛሬም ውጊያውን ቀጥሎበታል። እንግዲህ በዚያ ቀጣና ያሉ ሁለት ክፍለ ጦሮች የራምቦ ክፍለ ጦር ሞገስ የሻለቃና እና የሰባለሰባ ክፍለ ጦር ናሁሰና የሻለቃ ይህንን ጠላት አንገት እያስደፉ እየቀጠቀጡት ይገኛሉ። እንግዲህ በዓሉን በሰላም ለማክበር አይበገሪዎቹ ሁለቱ ክፍለ ጦሮች ህዝባችን በሰላም በዓሉን እንዲያከብር እሱ ከርቀት ሆኖ ከሚለቀው መሳሪያ ወይም ከባድ መሳሪያዎች ለማዳን ሲሉ እነሱ እየተዋደቁ ይገኛሉ። በተለይ በዛሬው ዕለት እንግዲህ በመለያ እና በጩርጩራ በተባሉ በሁለቱ ቀበሌዎች የአማራ ሆዳም ሚኒሻ የሚባል ወይም የአብይ ዙፋን አስጠባቂ ለሆዱ ያደረ በብዛት እየተመቱበት ነው። የጉና ተራራ ስር ትንቅንቅ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር በብልጽግናው ሰራዊት ላይ ከፍተኛ ድል የተቀዳጀበትን አውደ ውጊያ አድርጓል። በኮሩ የተራራው ራስ ጉና ክፍለ ጦር በክምር ድንጋይ ዙሪያ የተንቀሳቀሰውን የብልጽግና ሰራዊት በሌሊት የደፈጣ ጥቃት ከፍተኛ ኪሳራ አድርሶበታል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር የህዝብ ግንኙነት ኃላፊ አርበኛ ጋሻው ግዛት ለጣና ቴሌቪዥን እንደገለጸው ለልዩ ዘመቻ የወጣውንና በፋኖ ካምፕ ላይ ከበባ ለመፈ በመፈጸም የተንቀሳቀሰውን የብልጽግናው ሰራዊት በጸረ ማጥቃት ከበባ ውስጥ በማስገባት ከንጋቱ 11 ሰዓት ጀምሮ ለሰዓታት የዘለቀ አውደ ውጊያ በማድረግ በርካታ ኃይሉን መተነዋል ብለዋል። በዚህም የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ እንደደረሰበት ቃል አቀባዩ አክሎ ገልጸዋል። የብልጽግናውን ሰራዊት የአፈና ፕሮግራም በብርቱ ክንዱ ያከሸፈው የተራራው ራስ ጉና ክፍለ ጦር ሰራዊት የውጊያ አድማሱን አስፍቶ በጉና በጌምድር ወረዳ ቅራረም፣ እንዞናና ደንቋራ በሚባሉ ቦታዎች ከፍተኛ የተኩስ ልውውጥ እንደነበር የገለጸው የህዝብ ግንኙነት ክፍሉ የብልጽግናው ሰራዊት ከምን ጊዜውን በላይ ተመቶ የተረፈውን ኃይሉን ይዞ ወደ መጣበት ተመልሷል ብሏል። በአካባቢው ተከታታይ የሌሊት አፈናዎችን ለመፈጸም ሙከራ እያደረገ ያለው የብልጽግናው ሰራዊት በየጊዜው ያደረጋቸው የአፈና ፕሮግራም ዘመቻዎች በፋኖ የተቀናጀ የጸረ ማጥቃ ስልት እንደከሸፈበት ተገልጿል። ከሰሞኑ በጋይንት አውራጃ ጨጮ መዳነ ዓለም አጋጥ ዛጎችና ሰዴሞጃ አካባቢ ባደረገ የሌሊት ድንገተኛ አፈና በርካታ አባላቱ እንደተመቱበት በተከታታይ መዘግባችን ይታወሳል። ዛሬም በተመሳሳይ በሌሊት ከጉና በጌምድር ወረዳ ዋና ከተማ ክምር ድንጋይ ተነስቶ ወደ ፋኖ ቀጠና ዘልቆ ቢገባም ቀድሞ በደረሰን መረጃ በድንገተኛ የደፈጣ ጥቃት እርምጃ ወስደንበታል ሲል አርበኛ ጋሻው ግዛቴ ተናግረዋል። በተለይም የተራራው ራስ ጉና ክፍለ ጦር ካስዬ ብርጌድ በሰራችው ድንቅ ኦፕሬሽን በከባድ መሳሪያ ታግዞ ወደ ቀጠናው የገባውን ጥምር ጦር ብርጌዷ ከፍተኛ ጉዳት እንዳደረሰችበት ቃል አቀባዩ ገልጾ በተራራው ራስ ጉና ክፍለ ጦር ካስዬ ብርጌድ የክፍለ ጦሩ ምክትል ዘመቻ ሻለቃ ጌታቸው ሞገስ በመራው የዛሬ ኦፕሬሽን የብልጽግናው ሰራዊት ይዞት የገባው ኃይል ከፍተኛ ቁጥር ያለው ሰራዊቱ በፋኖ የደፈጣ ጥቃት በመመታቱ ሞትና ቆስለኛውን ሰብስቦ ወደ መጣበት ክምር ድንጋይ ከተማ ተመልሶ እንዲገባ ተገዷል። የዕለቱን ተጋድሎና በአካባቢው ያለውን እንቅስቃሴ አስመልክቶ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደስ የኮር ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን የሰጠውን ቃለ ምልልስ ተከታትለን እንመለስ። አመሰግናለሁ ከጣና ቴሌቪዥን ነው። አርበኛ ጋሻው ግዛት፣ እንደምንሰነበታችሁ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ሁለት መቶ ስድስተኛ ኮር ታላቅ ተጋድሎ ያደረገበትን ድል ተጎናጽፏል እና እሱን ተጋድሎ እና ድሉን እስኪ በአጭሩ ለተመልካች አደርስልን። አመሰግናለሁ። ይርጋ ያው እንደተለመደው የአፋር ጎንደር ጠቅላይ ግዛት ህዝብ ሁለት መቶ ስድስተኛ ከፍ ያለው ደሴ ኮር በተደጋጋሚ ውጊያዎችን ያደርጋል። ዛሬ ከሌሊቱ አስራ አንድ ሰዓት ጀምሮ የሁለት መቶ ስድስተኛ ከፍ ያለው ደሴ ኮር አካል የሆነችው ተራራው ራስ ጉና ክፍለ ጦር በካስዬ ብርጌድ አማካኝነት በቅራርም፣ በእንዞና እና ደንቆራ አካባቢ ከፍተኛ ውጊያ ከአስራ አንድ ሰዓት ጀምሮ ስታደርግ አርፍዳለች። በዚህ ውጊያ ከፍተኛ ኃይሉን እንቅስቃሴ አድርጎ የነበረው የጠላት ኃይል ምትና ሙትና ቁስለኛ ሆኖ ተመልሷል ማለት ነው። ጠላት በተደጋጋሚ በዚህ ቀጠና ውስጥ ቢመታም አሁንም ያንን ምቱን ለማገገም ሲል በርካታ ዘመቻዎችን እያደረገ ይገኛል። አሁንም ተርቦቹ በተደጋጋሚ ምቱን ምት እያሳረፉበት ይመለሳል ማለት ነው። ዛሬም የሆነው ይሄ ነው ማለት ነው በሻለቃ ቃስዬ ሞገስ የተሰየመችው ይች ቃስዬ ብርጌድ ዛሬም በክፍለ ጦሩ ምክትል ዘመቻ አማካኝነት በሻለቃ ጌታቸው ሞገስ እየተመራች ከጠዋት ጀምሮ ጠዋት አስራ አንድ ሰዓት ጀምሮ እስከ አራት ሰዓት ትንቅንቅ ስታደርግ አርፍዳለች ማለት ነው። ይርጋ እጅግ በጣም እናመሰግናለን። አርበኛ ያሸው ግዛት ማብራሪያ እንዲሁ ስለተጋሏችሁ ከልብ እናመሰግናለን። እንዲሁ አጠቃላይ ዛሬ ውያ የተካሄደበት ቦታ ለዞኑ ዋና ከተማ ደብረታቦር በጣም በቅርብ ርቀት ላይ የሚገኝ እንዲሁም ደግሞ ለጋይንት ዋና ከተማ ነፋስ መውጫም በቅርብ ርቀት መካከል የሚገኝ ቦታ ነው እና አጠቃላይ የዚህ የድሉ ስፋት እንዴት ይገለጻል አመሰግናለሁ ይርጋ ጠላት በተደጋጋሚ ነው ከንፋስ መውጫም ከደብረታቦር ክምር ድንጋይ እንዲሁም ክምር ድንጋይ የሚንቀሳቀሰውን ሀይል በውሃ ምድር በጥጥራ እንዲሁም ደግሞ ራሱ ከተማ ላይ ክምር ድንጋይ ላይ በተደጋጋሚ ኦፕሬሽን ይሰራበታል እና ይህ ኦፕሬሽን እጅግ አደገኛ ስጋት ውስጥ የከተተው የጠላት ኃይል ከከተማ በመውጣት ደፈጣዎችን በማድረግና የቀጠና ይዞታውን ለማስፋት እንቅስቃሴ ያደርጋል። እንዳልኩ ከሁለት ቀን በፊት ወደ አርብ ገበያና እጃ የተንቀሳቀሰው ኃይል ተመቶ ወደኋላ ክምር ድንጋይ ላይ ተመልሶ ነበር። ዛሬም ሌሊት እንቅስቃሴውን አድርጎ የነበረው ይህ የጠላት ኃይል ቀድሞ መረጃ የነበራቸው የተራራው ራስ ጉና ክፍለ ጦር አካል የሆነችው ይችው የካስዬ ብርጌድ ማለት ነው። ዛሬም በዲሽቃ የታገዘ ውጊያ በማድረግ የነበረውን ኃይል ሙትና ቁስለኛ በማድረግ ወደ ክምር ድንጋይ እንዲመለስ አድርገዋለች ማለት ነው። ይህ ድል በተደጋጋሚ እንደተናገር ነው የፋኖን የመዋጋት አቅም የመረጃ ጉልበትና ሌሎች ተዛማጅ የማህበረሰብ ድጋፎችን ያለው በመሆኑ በተደጋጋሚ እየተመታበት ይመለሳል ማለት ነው። ይህ ብቻ አይደለም። መከላከያው የምንለው ኃይል የመዋጋት ስነ ልቦና ስለሌለውና የማህበረሰብም ድጋፍ እያጣ ስለሆነ በተደጋጋሚ ምትና ቁስለኛ ሆኖ ይመለሳል ማለት ነው። ይርጋ እጅግ እናመሰግናለን። ተጋድሏችሁ ታላቅ ነው። ድላችሁም ሰፊ ነው። ከልብ እናመሰግናለን። እንግዲህ በመጨረሻ ጥያቄ ላቀርብልህ፣ ዛሬ በቀጠናውም ህዝባዊ ውይይት ሲካሄድ ውሏልና የውይይቱ ዓላማና የተነሱ ነጥቦችን እስኪ አጠራቀ ገለጽልን፣ እና በዚሁን ሰናበት አርበኛ ጋሸው ግዛት አመሰግናለው። ይርጋ አፋድ ጎንደር ጠቅላይ ግዛትስ ሁለት መቶ ስድስተኛ ከፍ ያለው ደሴ ፖፖር ዛሬ ጥቅምት ሀያ ሰባት በጉና በጌ ምድር ክምር ድንጋይ ወረዳ ላቦ ቀበሌ ላይ ህዝባዊ ውይይት አድርጓል። ይህ ኮር በተደጋጋሚ የመልካም አስተዳደር ችግሮችን ለመፍታት ህዝባዊ ውይይቶች አስፈላጊ መሆናቸውን በጥብቅ ያምናል ማለት ነው። በዚህ መሰረት በቀበሌው የተፈጠሩ ያሉ የመልካም አስተዳደር ችግሮችን በተመለከተ የህዝባዊ ድጋፍ እና ሌሎች በቀጠናው የሚንቀሳቀሱ የፋኖ አደራጃጀቶች እና የህዝብ ግንኙነትን በተመለከተ እንዲሁም ደግሞ የፋኖ የአመራር ሰጭነትን በተመለከተ ከህዝብ ጋር ጥልቅ ውይይት አድርጓል ማለት ነው። በዚህም ውይይት ማህበረሰባችን አሉ ያላቸውን አንኳር ችግሮች የፋኖን እንቅስቃሴ የመልካም አስተዳደር በማህበረሰቡ ላይ እየደረሱ ያሉ የመልካም አስተዳደር ችግሮችንና የመፍትሄ ሀሳቦችም ጭምር በማንሳት ጥልቅ ውይይት አድርጓል ማለት ነው። በዚህ ውይይት ላይ የተገኙት የ ሁለት መቶ ስድስተኛ ከፍ ያለው ደሴኮር አመራሮችና አመራሮች እና የተራራው ራስ ጉና ክፍለጦር አመራሮች በተገኙበት ጥልቅ ውይይት በማድረግ የህገወጥ የገበያ ቀረጥን፣ ዝርፊያና እገታን እና ሌሎች መሰል የመልካም አስተዳደር ችግሮችን በማንሳት ውይይቶች ተደርገዋል። በእነዚህ ውይይቶችም ላይ አንኳር የሆኑ ለወደፊት ግብአት የሚሆኑ ለኮሩም ሆነ ለእዙ ድጋፍ የሚሰጡ ጉዳዮችን በማንሳት ውይይት አድርገናል ማለት ነው። ይርጋ እጅግ አድርገን እናመሰግናለን። ድላችሁም ሰፊ ነው። በእናንተ ተጋር ነው የአማራ ተስፋ አለው። በድል እንገናኝ። ወንድማለም እግዚአብሔር ስጥልን። ፋኖ ህዝባዊነቱን በተግባር ማሳየቱን ቀጥሏል። በአማራ ህዝብ ላይ የብልጽግናው አገዛዝ የከፈተው ዘረፈጂ ጦርነት መልኩንና አድማሱን በማስፋት ማህበረ ኢኮኖሚያዊ ቀውስ ማስፋትን ዋና ማጥቂያው አድርጎታል። ይህን የብልጽግና እቅድ የተረዳው ፋኖ በበኩሉ ህዝባዊነቱን በማስጠበቅ የብልጽግና እቅድ ከስር ከስር እያከሸፈ ቀጥሏል። የአማራን ህዝብን በማህበረ ኢኮኖሚያዊ ስራዎቹ ድጋፍ እያደረገ ይገኛል። የዚህ ህዝባዊ ተግባር አካል ከሆኑት መካከል አንዱ የደረሱ የአርሶ አደር ሰብሎችን መሰብሰብ ነው። በዚህ መሰረት የአማራ ፋኖ የብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ክፍለ ጦር አመራሮች አቅመ ደካሞችን ሰብል ሰብስበዋል ሲል የዙ ቃል አቀባይ ክፍል አስታውቋል። በቀን 26 ሁለተኛ ወር 2018 ዓ.ም ም ከጠዋት ሁለት ሰዓት አንስቶ የክፍለ ጦሩ አመራሮች ከአውደ ውጊያ ጎን ለጎን የማህበረሰቡን ሰብል በመሰብሰብ አጋርነታቸውን አሳይተዋል ሲል የገለጸው የዙ ቃል አቀባይ ክፍል አክሎም የክፍለ ጦሩ የስታፍ አመራሮችና የሰራዊቱ አባላት በሸዋ ጠቅላይ ግዛት በረት ወረዳ ሀገረ ማርያም ከሰም ወረዳና መንጃር ሸንኮራ ወረዳ ደካሞችን ሰብል በመሰብሰብ የህዝብ ልጅ መሆናቸውን አስመስክረዋል። እንዲሁም ወቅቱ የሰብል ስብሰባ እንደመሆኑ መጠን በየአካባቢው ያሉ ፋኖች አቅመ ደካሞችን ሰብል በጋራ በመተባበር እንዲሰበስቡ ጥሪ አስተላልፈዋል ብሏል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት መልከ ብዙ ጉዳቶችን እያስከተለ መሆኑ ይታወቃል። ይህም አገዛዙ ወደ ክልሉ ጦሩን ሲያስገባ ዲዛይን አድርጎ መሆኑንና በዋናነትም ኢኮኖሚያዊ ጉዳትን በከፍተኛ መጠን ማድረስና ተራዛሚ ማህበራዊ ቀውስ መፍጠርን አላማ አድርጎ መሆኑን ተንታኞች ይናገራሉ። በብልጽግና አገዛዝ በኩል የታቀደው የኢኮኖሚ ውድመት አንደኛው ክፍል አርሶ አደሩን በተለያየ መንገድ ከማሳው በማራቅ ማሳውን ጦም ማሳደር፣ የተዘራውን እንዳይንከባከብና እንዳይሰበስብ የከባድ መሳሪያ ድብደባ በመፈጸም ስብሰባና የተለያዩ ዘዴዎችን ፈጥሮ አርሶ አደሩን ከማሳው በማራቅ ቤተሰቡን ማስራብ ነው። ይህን የሚያደርግበትን ምክንያት ሲገልጽም አርሶ አደሩ ከተራበ ጽንፈኛውን መደገፍ ያቁማል የሚል የጭካኔ እቅዱን ይገልጻል። ይህን የብልጽግና ጭካኔ የተረዳው ፋኖ የአርሶ አደሩን ማሳ በመሰብሰብም በህዝቡ ላይ የሚደርሰውን ኢኮኖሚያዊ ድቀትና ማህበራዊ ቀውስ መቀነስ ችሏል። ይህ አፋ አሳምነው እዝ አመራሮች ትናንት የፈጸሙትን ህዝባዊ ተግባር አስመልክቶ ሲናገሩም ከአውደ ውጊያ ጎን ለጎን የአቅመ ደካሞችን ሰብል በመሰብሰባችን ታላቅ ደስታ ተሰምቶናል ሲል የከሰም ክፍለ ጦር ማህበራዊ ዘርፍ ኃላፊ አርበኛ ይታገሱ አሰፋ መናገሩን የዙ ቃል አቀባይ ክፍል አስታውቋል። ወቅቱ ሰብል የሚሰበሰብበት ጊዜ በመሆኑ የማህበረሰቡን ሰብል በየተዋረዱ እየሰበሰብን እንገኛለን ሲል የተናገረው ደግሞ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከሰም ክፍለ ጦር የህግ አገልግሎት ክፍል ኃላፊው ኮማንደር ነጋሽ አሰፋ ነው። ህወሓት ጥሶ የብልጽግናና የህወሓት መሪዎች ሰሞነኛው የቃላት ጦርነት ወደ ተግባር ተቀይሮ ህወሓት በሁለት ጄኔራሎች የተመራ ጦርነት ከፍቶ ወደ አፋር ክልል ጥሶ መግባቱ ተነገረም። ጄኔራል ፍሳ ኪዳኔ ወይም ፍሳ ማንጁስና ጄኔራል ዮሐንስ ወይም ጆን መንዲድ የመሩት የህወሓት ታጣቂ ቡድን ወደ አፋር ክልል ጥሶ የገባው ከአፋር እየተነሱ የሚያጠቁኝን የስምረት ታጣቂዎች ልካቸውን ለማሳየት ነው የሚል መግለጫ ሰጥቶ የነበረ ቢሆንም አቶ ጌታቸው ረዳ ግን የድርጊት የኋላ ቀሩ ቡድን የጦርነት አዙሪት መንፈስ ነው ብለውታል። አቶ ጌታቸው እሳቸው በሚመሩት ታጣቂ ቡድን ላይ የተከፈተውን ጦርነት አስመልክቶ በሰጡት አስተያየት ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም ትንኮሳ የሻቢያን አጀንዳ ለማስፈጸም የተደረገ ነው። ፍሳ ማንጁስና ዮሐኒስ መዲድ የተባላቸው የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቆሙ። በአፋር በኩል ትንኮሳዎች ፈጽሟል። ይህንንም የአዛዡና ጌታውን ሻቢያ አጀንዳ ለማስፈጸም የተደረገ ነው። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጄኔራል ፍሳ ማንጁስና ጄኔራል ዮሐኒስ መዲድ ናቸው የመሩት ማቆም ያለባቸው እነሱ ናቸው፣ በማለትም ብልጽግናውን ወክለው ምላሽ ሰጥተዋል። አቶ ጌታቸው በዚህ የወቀሳ ንግግራቸው አክለውም ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው። በትግራይና በአፋር በኩል ያላችሁት የትግራይ ሰራዊትና የትግራይ የሰላም ኃይል የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም፣ በማለትም ተማጽኖ አቅርበዋል። በብልጽግናው የታማጅ ወርሹን ብርሃኑ ጁላና ሌሎች የሰራዊቱ ተዋረዳዊ አመራሮች ሳይቀር ከህወሓት ታጣቂ ቡድን መሪዎች ጋር ተደጋጋሚ የቃላት ጦርነት ሲከፍቱ መቆየታቸው ይታወቃል። ህወሓትም ቢሆን ወደ ጦርነት ለመግባት ከፍተኛ ዝግጅት ሲያደርግ መክረሙን በተደጋጋሚ ሲገለጽ ቆይቷል። በህወሓት ጦርነት የተከፈተበት የአፋር ክልል ትናንት ምሽት በወጣው መግለጫ ከጥፋቱ የማይማረው ጉጅሌው የህወሓት ቡድን በዛሬው እለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርተርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብለዋል። የክልሉ መግለጫ አክሎም የአዛውንቶች የህወሓት ጉጅሌ በአፋር ክልል በዞን ሁለት በመጋሌ ወረ ዳ ቶንሳ ቀበሌ ዋራ ዋራና ሜልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም ጉጅሌው ግን አሻፈሬ በማለት ግጭቱን አስከትሏል። ይህ ከትናንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጅቱ በአስቸኳይ ስለተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ እንገልጻለን በማለት ገልጾታል። የፕሪቶሪያ ስምምነት ይከበር የሚለው ህወሓት በፕሪቶሪያ ስምምነት ተገዥ ቢሆን ኑሮ ጦር ማሰልጠንም ሆነ የክልሎችን ሉዓላዊነት ጥሶ ተኩስ መክፈት አልነበረበትም ነበር። ሆኖም ህወሓትም ሆነ ብልጽግና ለህግም ለሞራልም ለስምምነትም ተገዥ ባለመሆናቸው ህወሓት ጦር ሲያሰለጥንና የጦር መሳሪያ ሲገዛ ብልጽግና በዝምታ በመመልከት ለህወሓት ስልታዊ ድጋፍ እየሰጠ የፕሪቶሪያውን ስምምነት ጥሶታል። ህወሓት በበኩሉ በራያና በጠለምት ቀጥታ ተኩስ በመክፈት የፕሪቶሪያውን ስምምነት የጣሰው ሲሆን በወልቃይት በኩልም ሰራዊቱን ለማስገባት ለማጥፋት በዝግጅት ላይ ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።